አባዬ እሱን ታገቢያለሽ ስላለሽ ነው በተስፋ እዚህ ቤት የመጣሽው። ማ እኔ ነው አሚን ነኝ። አንተንም ማገባ እንዳንተ አይነቱን ከማገባ ለምን ቆም ያልቀር። ስሚ አንቺ ምናምን እንትያም ያለሽው የተከበረው የእኔ ዝናሽ ቤት ውስጥ ነው እሺ? ለምትናገሪው ነገር ስርዓት ይኑርሽ እሺ። ስታናግሪያትም አንገትሽን ሰብረሽ አናግሪያት። ምን አጥፍቼ ነው አንገቴን የምሰብረው? ማሚዎች ልጅማ፣ ኃይለኛ ጥገብ ነው ያለባት። ሲጀምር ምን በልታ ትጠግባለች? ከእርሷ ለመብላት መሰለኝ አይኗ በጫዋ ጥባ። በሽተኛ አባቷን ይዛ ሰው ቤት የገባችው። እኔን እንደፈለጋችሁ መናገር ትችላላችሁ። አባቴን ግን ማንም ሰው እንዲናገርብኝ አልፈልግም። መልስ አትመልሽልኝ። አንቺ ልትመቻት ነው። ልጅ ለጅሽን አንሳሹ። እሺ ይቅርታ ትችዋለሁ። የአባትሽና አንቺን ክፍል በደንብ አድርገሽ አጽጆ። ለምን ተብሎ ነው ደግሞ የኛን ክፍል በተለይ ማጸዳው? ምክንያቱም ከክፍሉ የሚወጣው ጠረን ጥሩ ስላልሆነ ቤቱን እየበከለው ነው እረ ተው ለግፍም እኮ ልክ አለው ምነው ተሳሳት እኔ ቤቴ በዚህ ልክ ቆሽሾና ተግማምቶ አይቼው አላውቅም አሁንስ በጣም በዛ ምን አባሽ ነው ያልሽው አንቺ ምንም አላልኩም እንደፈለኩ እረጥሻለሁ አይ ካልሽ ደግሞ አንቺም አባትሽም ይሄን ቤት ለቃችሁ መውጣት ትችላላችሁ ገና ከመምጣታችሁ ቤቱን አናጋችሁት ድሃ መሰረተ ድሃ ቆይ ጭራሽ ምንም እንዳልተፈጠረ ለይቅርታ ስትመጣ ትንሽ አታፈረ አይ አሏሽሽ አፍሬ ምን ደሞ መኝ፣ አንድ ቀን ተረጅ ነው። ዛሬ አባዬን አግኝተኸው ነበር እንዴ? ስልክ አልደወልኩለትም። ከመሸም ወደ ሆስፒታል አልሄድኩኝ። ዶክተሮቹ የምርመራውን ውጤት አይተን ወደ ውጪ ሄዱ የሚታከምበትን ነገር ማምጣቻለን ብለው። ምን አባዬን በጣም አመመው ነው እንዴ? ጭራሽ ጭራሽ ውጪ ወስደው ልታሳክመው ነው። ለኔ ግን መኪና መቀየር እፈልጋለሁ ሲለኝ ገንዘብ ከለከልከኛ። ያንተ ሳይንስ እኔንም ኃጢያተኛ እና ወንጀለኛ አደረገኝ። እባክሽ ኑሐሚን ከዛ አይመትወጥ ላንቺም ሆነ ላባትሽ ጥሩ ቤት መካሪያ ይተሽላል። ይቅርታሽን ካሰጠሽን ከዚህ መውጣታች። እንዴ ቆይ ይቅርታን ካላገኘ እዚህ አግተህ ታስቀምጠኝ ነው አስባለሁ። ምን አለበት የመጨረሻ እድል ብትሰጪ። አሁን ግን ልጮህ ነው። አንድ እድል ብቻ። ኑሐሚን አሁን ላይ ያደረገችው አሁን በስተመጨረሻ ላይ ኤርሚ ይቅርታ ሲጠይቃት ሰው ድረሱልኝ፣ እርዱኝ ብላ እየጮች ያለችው እውነት ኤርሚን ጠልታ እሱ ይጎዳኛል ከሱ አስጡልኝ ብላ ለመጨው ሳይሆን ይሄ የሚያሳየው ኤርሚ ምን ያህል እንደጎዳትና ምን ያህል ልቧን እንደሰበረው የሚያሳይ ነው ማለት ነው። ያው እሱ ያጠፋው ጥፋት ጸጽቶታል። ደጋግሞ እየተመላለሰ እሷን ይቅርታ እየጠይቃት ነው ማለት ነው። አንድ ጊዜ ብቻ እድል ስጭኝ እያላት ነው። ኑሐሚም ደግሞ በጣም ልቧ ስለተሰበረ ይሄንን ነገር ልትቀበለ አልቻለችም። ያ ማለት ደግሞ ይቅርታ አታደርግለት እሱን ማያት አትፈልግ ማለት ደግሞ በዚህ በአጭር ጊዜ ውስጥ ፍቅሩ ወጥቶ ለታል እሱን ጠልታዋለች ማለት አይቻልም። ግን እሱ የበደላት በደል እሱ የዋሻት ውሸት ልቧን ሰብሯታል። ና አንዱ ለቀን ተመላልሶ ይቅርታ ስላለ ብቻ ይቅርታ ታደርግለታለች ማለት አይደለም። ግን ደግሞ በጣም ነው ልቧን የሰበራት ባመነችው ልክ ነበር በጣም የጎዳት ና አሁን እሱ ሲመላለስ አሁን እሱ ደጋግሞ መንገድ ላይ የጠበቀ ይቅርታ ሲጠይቃት በአንዴ ይቅርታ ማድረግ በጣም ከብዷታል ማለት ነው። አሁን በስተመጨረሻ እንደውም ስትጮ የነበረው ይሄ አንዱ ማሳያ ነው። እሱ ምን ያህል እንደጎዳት ም ያህል ልቧን እንደሰበራት አንድ ማሳያ ነው። ግን ደግሞ እሱ ከአሁኑም እየነገራቸው ያለው እዛ ቤት አትሁኚ፣ ከዛ ቤት ውጡና እኔ ቤት ኑሩ፣ ሌላ ቤት እከራይላችኋለሁ፣ ሌላ ቤት ማረፊያ አዘጋጅላችኋለሁ እያላት ነው። ግን በሌላም በኩል ይቅርታ ባታደርግ ለራሱ እሱ ለኑሐሚን ያቀርብላት ይሄኛው አማራጭ ለሷ ጥሩ ምርጫ የሚሆን ይመስላል ማለት ነው። ይሄ ማለት ደግሞ ቤት ውስጥ ሴቶቹ እያሰቃዩዋት ያሉ ሴቶቹ እሷ ላይ እየደረሰው ያለውን በደል ከአሁኑ መቋቋም እየከበዳት ነው ና ምንም እንኳን ብትታገስም ምንም እንኳን ያንን ነገር እየሰማች እንዳልሰማ ብትሆን ራሱ ከጊዜ ወደ ጊዜ ግን ዝናሽና ልጇ እሷን ለማሰቃየት የሚያደርጉት ነገር እየጨመረ ነው የሚሄደው። ይሄ ደግሞ እሷ ሰው ነች ና ትግስቷ ማለቆ ይቀርም። እነሱ አሁን እሷ ላይ እያደረጉ ያሉት ከዚህ በፊት ገነትና ኤደን ያኔ እሷ እነሱ ቤት የመጣች ጊዜ ሲበድሏት ሲያሰቃያት የነበረውን ነገር ነው። አሁን እዚህ ጋ ደግሞ ዝናሽና ልጇ እሷ ላይ እያደረሱ ያለው ማለት ነው። ኑሐሚን ደግሞ ይሄንን ነገር ልትቋቋሙ እያሰበች ይመስላል። ይሄን ነገር ደግሞ የምታደርገው ለይኩን ለአባቷ እያደረገ ያለውን ነገር ያንን ነገር ላለማጣት አባቷ እንዲታከምና ወደ ሙሉ ጤንነቱ እንዲመለስ እነሱ እዚህ ጋር የሚያሰቃዩትን እነሱ እዚህ ጋር የሚሏትን ነገር ሁሉ እየሰማች እንዳልሰማ ለመሆን ያሰበች ይመስላል። ለዛም ነው እነሱ እንደፈለጓት ሲናገሯት በጥፊም ሲመቷት ዝም እያለች ያለችው ማለት ነው። ያው ለይኩን ተሰማን አሁን ላይ እያወራ እንዳለው ዶክተሮቹ ወደ ውጪ ሄዶ እንዲታከም እያሉ ነው። ወደ ውጪ ሄዶ መታከም አለበት ብሎ ያንን ነገር ነግሯታል። ኑሐሚን ግን በአንድ መንገድ ደስ ብሏታል። አባቷ ወደ ውጪ ሄዶ ከታከመም ወደ ሙሉ ጤንነቱ ይመለሳል የሚለው ዜና በጣም አስደስቷታል። ግን ደግሞ እዚህ ጋር ዝናሽና ልጇ በጣም ይሄ ነገር አልተስማማቸውም። ይሄን ነገር ካ አሁኑ እየተቃወሙት ነው። እኛ የሆነ ነገር እዚህ ስንፈልግ ያው እነሱ የሚጠይቁት የቅንጦት ጥያቄ ነው። እኛ እዚህ ጋር የሆነ ነገር ስንጠይቅ ለቤተሰቦች ምንም አታርግም፣ የውጭ ሰው ደግሞ ሌላ ሰው እንደፈለገ ትረዳለ እያሉ ገና ይሄን ነገር ከአሁኑ እየተቃወሙት ነው። እነሱ ግን ይሄንን እንደ ምክንያት እያነሱ ያሉት አንቺ እኛ ቤት ከመጣሽ በኋላ፣ ኑሐሚን ማለት ነው፣ አንቺ እኛ ቤት ከመጣሽ በኋላ የቤታችን ሰላም ተናግቷል፣ ለዚህ ሁሉ ምክንያት ደግሞ አንቺ ነሽ ብሎ እሷ ራሱ እነሱም እየወቀሷት ነው። እሷ ራሱ ወደ ራሷ ተመልሳ እኛ እዚህ ቤት ከመጣም በኋላ ነው እንደ ይሄ የቤተሰብ ሰላም ያጣውና እየተበጠበጡ ያሉት ብላ እንደ ታስብ ያንን ነገር ከአሁኑ እያደረጉ ነው። ኑሐሚን ግን ምንም አማራጭ የላትም እዚ ጋ እነሱ ቢጣሉ ምን ቢሉም እሷን ቢሰድቧትም ቢመቷትም አባቷ ደግሞ እዚ ጋ መታከም ስላለበት ወደ ሙሉ ጤንነቱ መመለስ ስላለበት ይህንን ነገር ለተወሰነ ጊዜ የሚሆን መቋቋም አለባት፣ መቻል አለባት ማለት ነው። ያው ለይኩን አሁን እያለው እንዳለው በጣም ፍላጎት አለው እሱን ወደ ውጭ ሄዶ ለማሳከም። እናም ሄዶ ይታከማል ብሏል። ከዛ ሲመለስ መቼም ሙሉ ጤንኛ ሆኖ እንደሚመለስ ለኑሐሚን እየነገራት ነው። እስከዛ ድረስ ብትታገስ እና አባቷ ደግሞ ጤንኛ ሆኖ ከመጣ በኋላ በቀጣይ ላይ ከዛ ቤት ይወጣሉ ወይ ደግሞ ሌላ ስራን ፈልጎ ራሳቸውን ችሎ ራሳቸውን የሚያስተዳድሩበትን ነገር ማመቻቸታቸው አይቀርም ማለት ነው። ኤርሚ ደግሞ እዚህ ጋር ለኑሐሚን እያቀረበለት ያለው ከዛ ቤት መውጣት አለባችሁ ከዛ ቤት ውጪ ብሏታል። ያው እሱ አሁን ላይ እያሰብ ያለው አባቷም እዛ ቤት ያለ መስሎታል። በእርግጥ አባቷ አሁን ላይ ሆስፒታል ነው ያለው። ኑሐሚን ደግሞ ብቻውን ነው እዛ ቤት ያለችው። አባቷ ተሰማ ይሄንን ነገር ባይ እነሱ እዛ ቤት ኑሐሚን እንደ ሰራተኛ ስራ እያሰራት እንደሆነ ቢያይ ህክምናው ይቅርብኝ ከዚህ ቤት ልውጣ ማለቱ አይቀርም። ግን እሱ ይሄንን ነገር እያየ አይደለም አሁን ላይ ኑሐሚን ለኤርሚ ይቅርታ እንዳታድርግ አታድርግ የሚለው ነገር በግልጽ ባይታወቅም፣ ግን ደግሞ ኤርሜ ከዛ ቤት መውጣት አለባችሁ ከዛ ቤት ውጪ ያላት አማራጭ ለሷ ጥሩ አማራጭ ይመስላል። እነዚህ ሰዎች ዛሬ ሰራተኛ አድርጓታል፣ ነገ ደግሞ ምን እንደሚያደርጓት አይታወቅም። ይሄንን ደግሞ ናሆም ራሱ ነግሯታል። እነዚህን ሰዎች አትሻያቸውም አንቺ እዚህ ቤት ሶስት ቀን በጣም ጎበዝንሽ በጣም ነው የሚያሰቃዩሽ እዚህ ቤት ባት ቆይ ይሻል ይሻል ብሎ እሱ ራሱ የእናቱና የእህቱን ጸባይ ለሷ እየነገራት ነው። ኑሐሚን ግን አሁን ላይ እያሰበች ያለችው እውነት ከዚህ ቤት ብወጣ የት ሄዳለሁ የት እጠለላለሁ የሚለው ነገር በጣም አሳስ እውነት ከዛ ቤት ብትወጣ ይህን ነው የምትሄደው? መጠለያ ቦታ የላትም፣ ሌላ የምታውቀው ሰው ጓደኛ፣ እንደዚህ ወይ ደግሞ ሌላ ሰው የምታውቅ ስለሌለ እዛ ቤት እነሱ ቢያሰቃያት ራሱ ለመቆየት አስባለች። ለብቻ የተከራይቼ ልቀመጥ ብትል ራሱ እጇ ላይ ምንም ገንዘብ የለም። ስለዚህ እሷ ያላት አማራጭ እነሱ እዚህ ጋር የሚያሰቃዩኝን የሚያዙኝን ነገር ይህንን ነገር ተቋቁሜ መቆየት አለብኝ ብላ ይመስላል። እስካሁን እዛ ቤት ነው ያለችው ማለት ነው። ናሆም መጀመሪያ ላይ እሷ ኑሐሚን እዛ ቤት ሲያያት እሱ የመሰለው አባቱ ለይኩን እሷን ና እሱን ሊያጋባ ስለሚፈልግ ብቻ ኑሐሚም ደግሞ ያንን ፍላጎት ኖሯት ከዛ ቤት የመጣች መስሎታል ማለት ነው። እሱ ተቸግሮ የሆነም የሚጠለሉበት ቦታ አጥቶ እዚያ ቤት እንደመጡ አያቅም። በቃ እሷ ምን ይልታገባ ያባዬ ምክር ሰምታ ከኔ ጋር ህይወት ለመመስረት እዚያ ቤት የመጣች መስሎታልና ያን ነገር ቢነግራት ራሱ እሷ እየሳቀችበት ነው። ሌሎች ቤተሰቦችም ዝናሽና ልጇም እያሰቡ ያሉት እሷ እዚያ ቤት የመጣችው ናሆም ልታገባ ነው የናሆም ሚስት ለመሆን ነው እዚህ ቤት የመጣችው የሚለውን ነገር። እንደውም ይሄን ነገር ከሰሙ በኋላ ነው በተለይ ዝናሽ ባለፈው እንዳለችው፣ እንደውም አሁን ለልጅቷ ያለኝ ጥላቻ በጣም ጨምሯል ስትል የነበረው እውነቱን ሀሚን እዚያ ቤት የመጣችው ናሆም ልታገባ መስሏቸዋል ማለት ነው። ናኦም ግን በስተ መጨረሻ አታረርቷታል እሷ የሆነ ነገር ተቸግሮ ለአባቷ ሕክምና ለኢኩን አባቷን እንዲያግዝና እንዲያሳክም ለዛ ነገር እዚያ ቤት እንደመጡ በስተ መጨረሻ ተረርቷታል። ግን ደግሞ እዚህ ጋር ኑሐሚን አሳዝነዋለች። እናትና እህቱ እሷ ላይ የሚያደርጉት ነገር ስላሳዝነው እነዚህ ሰዎች አትሻያቸውም፣ ተንኮለኞች ናቸው፣ ከዚህ ቤት ውጭና ሌላ ቦታ ሌላ ማረፊያ እረፊ ብሎ እየነገራት ነው። እናም ደግሞ ደጋግሞ ለሷ እየነገረ ያለው አምራንን ምን ያህል እንደሚወዳትና ምን ያህል እንደሚያፈቅራት ከእሷ ውጭ ማንንም ሰው ማግባት እንደማይፈልግና ማንንም ሴት መቅረብ እንደማይፈልግ እየነገራት ነው። ግን ደግሞ አባዬ ለይኩን ይሄንን ነገር እየተረዳልኝ አይደለም፣ እኔ ሌላ ሴት ማግባት አልፈልግም፣ እሷን ነው ማግባት የምፈልጉ ብሎ በትክክለኛው ስሜትም ሆኖ እየነገራት ነው። እናም ደግሞ በስካር ውስጥ ሰክሮ ራሱ ያንን ነገር እየነገራት ነው። ይሄ ደግሞ የሚያሳየው ናሆም ምን ያህል በኑሐሚን ፍቅር እንደታወርና ምን ያህል እሷን እንደሚወድና ምን ያህል ከእሷ ጋር ለመኖር እንደሚጓጓ ነው የሚያሳየው ማለት ነው። በእርግጥ እሱ እስካሁን ድረስ ስለ አምራን ምንም የሚያወቀው ነገር የለም። አምራን ከዚህ በፊት ከሱ ገንዘብ እየተቀበለች ሌላ ፍቅረኛ እንዳላትና ያንን ፍቅረኛ እንደምታገዘው እሱ ምንም የሚያውቀው ነገር የለም። እሱ አምራን ለሱ ፍጹም የሆነችና በጣም የሚወዳት ሴት ስለ አምራን ምንም የሰማው ነገር የለም። ይህንን ነገር ስለ ሷ ጉድ ደግሞ ከሰማ ምልል እንደሚችል መገመት አይቻልም ማለት ነው። ያው አሁን ላይ በጣም ፍቅሩ አለበት፣ በጣም ይወዳታል። ስለ ሷ እውነት ከሰማ ደግሞ ምልል እንደሚችል አናቅም አሁን ላይ ማለት ነው። ኑሐሚን ደግሞ መጀመሪያ አምራን ያኔ መንገድ ላይ አግኝታት ከዛ ቤት ውጪ ከዛ ቤት እንድትወጡ ፈልጋለሁ፣ ናሆም የኔ ብቻ ነው፣ ኤርሚን ነጥቅሽኛል። አሁን ደግሞ ናሆምን ስትወስጅብኝ ቆሜ አላይሽም እያለቻት ነበርና እዛ ጋ ግን ኑሃ ን አስጠንቅቃታለች አምራንን አርፈሽ የማትቀመጭ ከሆነ ለናሆም ጉድሽን እነግራለሁ ብላት ነበር። ስለ አምራን ጉድ ለናሆም ኑሐሚን ትንገራት ወይ ደግሞ ናሆም በራሱ ጊዜ ይወቅ የሚለውን ነገር እስካሁን አላወቅንም። እስካሁን ምንም የተረዳነው ነገር የለም። ግን አሁን ላይ ኤርሜ ኑሐሚን እየጠበቃት አምራንን እንደሚያወዳትና ለሷ ምንም አይነት ፍቅር እንዳሌለው እሷን የቀረባት ለገንዘብ እንደሆነ ደጋግሞ እየነገራት ነው። ኑሐሚን ግን ከሁሉም ነገር በላይ በጣም የጸጸታት እኔም የኃጢአት ተካፋይ አረከኝ፣ እኔንም ኃጢአተኛ አረከኝ፣ የማልፈልገውን ነገር አሰራኸኝ ብላ ያን ነገር የሚያስጸየፍ ነገር እንዳደረ እያደረገ እየነገረችው ነው። ግን አሁን እዚህ ጋር ኑሐሚን ኤርሚ ደጋግሞ ይቅርታ ስለጠይቃትእና ና ምናልባት ደግሞ እዛ ቤት ውስጥ ዝናሽ ና ልጇ ስላሰቃይወት ማረፊያ ቦታ የለኝም ብላ አባቷ እስኪታከም አሁን አባቷ ውጪ ከሄደ ምናልባት እሱ ታክሞ እስከሚመጣ ድረስ ራሱ ለተወሰነ ጊዜም ኤርሚ ጋር ልሁም ብላ እዛ ብትገባ ራሱ ስለ ኤርሚ ሌላ ጉድም አለ ያልሰማችሁ፣ ከነ ሶሲ ጋር ሲሰራ የነበረውን ስራ አልሰማችም። እናም ደግሞ ኮኪ የእሱ ልጅ እንደሆነች አልሰማችም። ይሄንን ጉድ ሁሉ ከሰማች በኋላ ምን ትላለች የሚለው ነገር ደግሞ በጣም የሚያጓጓ ና በጣም አሳሳቢ የሆነ ነገር ነው ማለት ነው። መልሷ እዚህ ጋር ኤርሚ ላይ የተናደደችው ሌላ ፍቅረኛ ያለችው ገንዘብ የሚቀበላት ፍቅረኛ አለችው የሚለውን የሰማችው ስለ እሱ ስራና ልጅ እንዳለችው በሌላ ቦታ ደግሞ ትንሽ የሚደብርና የሚከብድ ስራ እንደሚሰራ ራሱ ይሄን ነገር ካወቀች ደግሞ ኑሐሚን ምን ትላለች፣ ምን ልትል ትችላለች? የሚለው ነገር ደግሞ በጣም አጓጊ ፓርት ነው ማለት ነው።